ይህ በምስሉ ላይ የምትመለከቱት የሀሞት ጠጠር ነው። የሀሞት ጠጠር በሀሞት ከረጢት ውስጥ የሚፈጠር ሲሆን በቀኝ የላይኛው የሆድ ክፍል ላይ ከፍተኛ የሆነ ህመም ያስከትላል። በጊዜ ወደ ህክምና ተቋም ሄደው ካልታከሙትም ከባድ የጎንዮሽ ጉዳቶችን ያመጣል። ስለ ሀሞት ጠጠር ለማወቅ ይህንን ቪዲዮ እስከ መጨረሻው ይመልከቱ። ዶክተር ስመኝ ዩትዩብ ቻናል ነው። በዚህ ዩትዩብ ቻናል ስለ ጤናው አስቀድመው ይወቁ በሚል መርህ ስለተለያዩ ህመሞች የምንነጋገርበት ቻናል ነው። ይህንን ቻናል ሰብስክራይብ ማድረጉን አይዘንጉ። እንዲሁ ጠቃሚ መረጃዎችን ስለሚያገኙ ሼር ማድረጉንም አይርሱ። ዛሬ በዚህ ዩትዩብ ቻናላችን የምንነጋገረው ስለ ሀሞት ጠጠር ነው። የሀሞት ጠጠር ምንነትን፣ እንዴት ይፈጠራል፣ እንዲሁ መከላከያ መንገዶቹን፣ ምልክቶቹን እናያለን ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ የምንመለከተው የሀሞት ጠጠር ምንድን ነው የሚለውን እና መገኛ ቦታውስ የት ነው የሚለውን እንመለከታለን። የሀሞት ጠጠር የምንለው እንግዲህ በሀሞት ከረጢት ውስጥ የሚፈጠሩ ትናንሽ ጠጠሮች ናቸው። ይህ የሀሞት ከረጢት የምንለው ደግሞ የሚገኘው በዚህ በምስሉ ላይ ወይም ደግሞ በቪዲዮ ላይ እንደምትመለከቱት የሆድ የላይኛው የቀኝ ክፍል ከጉበት ጋር ተጣብቆ የሚገኝ ነው። የሐሞት ከረጢት ጥቅሙ ምንድን ነው የሚለውን ስንመለከት ሐሞት የሚባል ፈሳሽ ማከማቸት ነው። ይህ ሐሞት የሚባለው ፈሳሽ የሚመረተው በጉበት ሲሆን በተፈለገበት ወቅት ለምሳሌ ምግብ በተመገብን ጊዜ ስብን ኮሌስትሮልን እንዲሁም አልኮልን በምንጠቀምበት ጊዜ እንዲ እንዲልሙ ለማገዝ ነው የሚጠቅመው። ስለዚህ የሐሞት ወደ ትንሹ አንጀት ከመላኩ በፊት በጊዜያዊነት የሚቆየው ቀደም ሲል ባየነው ቦታ በጉበት ስር ወይም ከጉበት ጋር ተጣብቆ በሚገኘው በሐሞት ከረጢት ውስጥ ነው። ይህ የሐሞት ጠጠር የምንለውም ደግሞ የሚፈጠረው በዚሁ ከረጢት ውስጥ ነው። ሀሞት ጠጠርስ እንዴት ይፈጠራል የሚለውን የምንመለከት ይሆናል። ሀሞት እንግዲህ በውስጡ ውሃ ይዟል። ከ97 እስከ 98 የሚሆነው ውሃ ነው። ሌላው የሀሞት ጫው የሚባል ይዟል። ቢሊሩቢን ሽቅባቶች ወይም እንደ ኮሌስትሮሎችን ይይዛል። የሀሞት ፈሳሽ እነዚህ ከያዘው ኮንተንቶች በጣም ብዙ ኮሌስትሮል ሲይዝ ወይም ደግሞ የቢሊሩቢን መጨመር ካለ ወይም ሌሎች ምርቶችን ከፍ ባለመጠን ከያዘ የሀሞት ጠጠር ይፈጠራል። እንዲሁም ደግሞ ይህ ሀሞት ሳይንቀሳቀስ ለብዙ ጊዜ ከቆየ ወደ ሀሞት ጠጠር ተቀይሮ ሊጠነክር ይችላል። የሀሞት ጠጠር መጠኑን ስናይ የተለያየ ሊሆን ይችላል። የሰው ላይ የተለያየ አይነት መጠን ያላቸው የሀሞት ጠጠሮች ሊገኙ ይችላሉ። ይህም ከትንሽ የጥራጥሬ መጠን እስከ ሩር ወይም ደግሞ ጥንግ ያህል ሊታለቅ ይችላል። የሀሞት ጠጠር ምን ያህል ሰዎች ላይ ይከሰታል የሚለውን ስንመለከት በአሜሪካ ውስጥ በተጠና ጥናት በግምት ወደ ስድስት ከመቶ የሚሆን ወንዶች ላይ እና ወደ ዘጠኝ ከመቶ ደግሞ ሴቶች ላይ ይታያል። ይህም ሴቶች ከወንዶች ይልቅ በአምስት እጥፍ የመያዝ እድላቸው እንደሚጨምር ያሳያል። በቀጣይ የምንመለከተው ለሀሞት ጠጠር የሚያጋልጡ ሁኔታዎች ወይም ምክንያቶች ምን ምንድን ናቸው፣ አጋላጭ ሁኔታዎች ምንድን ናቸው የሚለውን ነው የምንመለከት የሚሆነው። የመጀመሪያው የእድሜ መግፋት ነው። እድሜ እየጨመረ በመጣ ቁጥር ለሀሞት ጠጠር የመያዝ እድል ከፍ እያለ ይመጣል። ሌላኛው ቅድም በጥናቱ ላይ እንደተመ ጾታ ነው። ይህም ሴቶች ከወንዶች ይልቅ ለዚህ ህመም በይበልጥ የተጋለጡ ናቸው። በአምስት እጥፍ ሴቶች ከወንዶች ይልቅ የመያዝ እድላቸው ከፍ ያለ ነው። ሌላኛው እርግዝና ነው። ሌላው አጋላጭ ምክንያት የወሊድ አንዳንድ የወሊድ መከላከያ ክኒኒዎችን መጠቀም እንዲሁ ከመጠን በላይ አልኮል መጠጣት ከመጠን ያለፈ ውፍረት እንዲሁም ክብደትን በፍጥነት መቀነስ እንደ አጋላጭ ሁኔታ ይጠቀሳል። በተጨማሪም ሌሎች ተጓዳኝ ህመሞች ካሉ፣ የስኳር በሽታ ካለ፣ የጉበት በሽታ ካለ፣ እንዲሁም ሌሎች በሽታዎች የሚኖሩ ከሆነ የሀሞት ጠጠር የመጋለጥ እድሉም ከፍ ይላል። እንዲሁም በቤተሰብ ውስጥ የሀሞት ጠጠር ያለበት ሰው ካለ ጥናቶች እንደሚያሳዩት የመያዝ እድሉም ለተወሰነ መልኩ ከፍ ያለ ነው። የምንመለከተው የሀሞት ጠጠር ምልክቶችን ይሆናል። ከሌላ ህመም የሀሞት ጠጠር ምልክት መሆኑን በምን እንለያለን የሚለውን እናያለን። የሀሞት ጠጠር እንግዲህ ብዙ ጊዜ ቶሎ ምልክት አያሳይም። የሀሞት ጠጠር ያላቸው ምልክት ግን የሌላቸው ሰዎች አሉ። በአልትራሳውንድ ሲታይ ጠጠሩ አለ፣ ግን ምንም ምልክት የሌላቸው ሰዎች አሉ። የሀሞት ጠጠር ደግሞ ኖሯቸው አይነተኛ የምንላቸው ምልክቶች አሉ ልክ ይሄ አይነተኛ የሀሞት ጠጠር ምልክት ነው የምንለው ደግሞ እንደዛ የሚገኝባቸውም ሰዎች አሉ በተጨማሪ ደግሞ የሀሞት ጠጠር ኖሯቸው ግን ደግሞ አይነተኛ ያልሆኑ ምልክቶች የምንላቸው አሉ ወደ በኋላ የምናያቸው ጠጠሩ አለ የሚሰሟቸው ስሙሜቶች ግን ሌሎቹ የሆኑ አሉ እነሱ ምን ምንድን ናቸው አይነተኛ የምንላቸው አይነተኛ ያልሆኑ ምልክቶችስ ምንድን ናቸው የሚለውን እንመለከታለን ምልክቶቹን ስናይ ቀደም ሲል እንደተነጋገር ነው፣ ብዙ ጊዜ ቶሎ ምልክት አያሳይም። የሀሞት ጠጠር ያላቸው ምልክት የሌላቸው ሰዎች አሉ። ምልክቱን የሚያሳየው ተጠራቅሞ የቆየው ጠጠር ቱቦ መዝጋት ሲጀምር ነው። ልክ ቱቦ መዝጋት ሲጀምር ድንገተኛ አጣዳፊ ህመም የሀሞት ጠጠር በሚገኝበት በቀኝ የላይኛው የሆድ ክፍል ላይ ይሰማል። ይህ ህመሙ ከደቂቃ እስከ ሰዓታት ሊቆይ ይችላል። ከሰላሳ ደቂቃ እስከ ስድስት ሰዓት ሊቆይ የሚችል የማያቋርጥና ከባድ የሚባል ህመም ሊሆን ይችላል። ይህም ምግብ ከተመገቡ በኋላ ደግሞ አንዳንድ ምግቦች ከተመገቡ በኋላ ህመሙ የበለጠ ሊጨምር ይችላል። ይህ ህመም ከደረት ዝቅ ብሎ ይሄ ጨጓራ ያለ አካባቢም ህመሙ ይሰማል። በብዛት በዚህ ህመም የሚጠቁ ሰዎች ለብዙ ጊዜ ለጨጓራ በሽታ ሲታከሙ ሊኖሩ ይችላሉ። የቦታው ተቀራራቢም ስለሆነ የጨጓራ ህመም ነው ተብሎ የጨጓራ መድኃኒት የሚወስዱ ታካሚዎች አሉ። በአልትራሳውንድ ሲታይ ግን ይህ የሀሞት ጠጠር እንደሆነ የሚገኝባቸው አሉ። ሌላኛው የጀርባ ህመም ነው። በምስሉ ላይ እንደምትመለከቱት በሁለቱ ትከሻ መሀል በጀርባ በኩል ህመም ይሰማል። ሌላው የማቅለሽለሽ እና ማስታወክ ሊኖር ይችላል። እንዲሁም ትኩሳትና ብርድ ብርድ ማለትም እንደዛ አይነት ምልክቶች ይኖራሉ። አልፎ አልፎ ደግሞ ቅድም እንዳልነው እነዚህ የጀርባ ህመም በሁድ በቀኝ የላይኛው ክፍል ላይ ህመም መሰማት አይነተኛ ምልክቶች ናቸው። በተጨማሪ ያልተለመዱ ደግሞ አይነተኛ ያልሆኑ ምልክቶች አሉ። ይህም የደረት ህመም ሊኖራቸው ይችላል። የሆድ መነፋት ሊያጋጥም ይችላል። እንዲሁም ቶሎ መጥገብ ስሜት እንዲሁም ቃር የመሳሰሉት ምልክቶች ለሀሞት ጠጠር ተጠቃሾች ናቸው። ሌሎች ምልክቶች እንግዲህ ቅድም የምናለው እንደ ትኩሳት የቆዳና የአይን ቢጫ መሆን ሊያጋጥም ይችላል። ይህም የሀሞት ጠጠር ሲቆይ ከሀሞት ጠጠር ጋር ተያይዘው የሚመጡ ችግሮችን ሊያመለክቱ ይችላሉ። እነዚህ ከላይ የተገለጡት ምልክቶችን በእኛ ላይ ወይም ደግሞ በሌላ አቅራቢያችን ያሉ ሰዎች ላይ ሲታይ ወደ ጤና ተቋም መሄድ ያስፈልጋል። ከሄድም በኋላ ምን አይነት ምርመራዎች ነው የሚደረጉልን የሚለውን ስንመለከት ለሀሞት ጠጠር የሚደረጉ ምርመራዎች የመጀመሪያው የደም ምርመራ ነው። በዚህ የደም ምርመራ ላይ ኢንፌክሽን አለ ወይስ የለም የሚለውን ለመለየት ይጠቅመናል። ከዛ ውጪ ደግሞ የጉበት በትክክል እየሰራ ነው አደለም የሚለውን በደም ምርመራ አማካኝነት ጉበት ያለበትንም ሁኔታ የሚያሳዩ ቁጥሮች አሉ። ስለዚህ እሱን ይሰራል። ሌላ የሚታዘዙ ብዙ ምርመራዎች አሉ። በዋናነት ግን የሆድ አልትራሳውንድ ነው። በዚህም ሀሞት ጠጠሩ አለ ወይስ የለም የሚለውን እንድንለይ ያደርገናል። እንዲሁም ደግሞ መጠኑን ማወቅ ይቻላል ማለት ነው። ቅድም ትንንሽ ሳይዝ ያላቸው አሉ እያልን ነበር እስከ ትልቅ ሳይዝ ያላቸው እዚህ ምን ያህል ነው ሳይዝ የሚለውንም ሌሎች ተጓዳኝ ነገሮችም ደግሞ ከሀሞት ጠጠሩ ጋር ተያይዞ ካለ እሱን ለማወቅ ያግዘናል። ከዚህ በተጨማሪ ደግሞ ሌሎች ችግሮች መኖራቸውን አለመኖራቸውን፣ ከሀሞት ጠጠር ጋር ተያይዘው የሚመጡ ተጓዳኝ ነገሮች አሉ የሚለውን ደግሞ ለማየት እንደ አስፈላጊነቱ የሆድ ሲቲ ስካን ሊታዘዝ ይችላል ነገር ግን የሀሞት ጠጠር ለመለየት አልትራሳውንድ የበለጠ ውጤታማ ነው በቀጣይ እንግዲህ የምንመለከተው ከሀሞት ጠጠር ጋር ተያይዞ የሚመጡ ችግሮች ምንድናቸው የሚለው የሚለውን ነው በተደጋጋሚ የሆድ ህመም ሳቢያ ያው እለት ተእለት እንቅስቃሴያችን ላይ የሚፈጥረው እክል ይኖራል ከባድ የሆነ ህመምም ስላለው ማለት ነው ከዛ ባሻገር ግን ሌሎች የጤና መታወክ ሊያስከትል ይችላል። የተያያዥ ወይም ተያይዞ የሚመጡ ጉዳቶች ምንድናቸው? በአግባቡ ቶሎ ወደ ህክምና ተቋም ካልሄድነስ ምን ያስከትላል የሚለውን እናያለን። የመጀመሪያው የሀሞት ከረጢት ብግነት ወይም ኢንፌክሽን የምንለው ወይም ደግሞ አኪዩት ኮሊሲስታይተስ የምንለው አለ። የሀሞት ከረጢት ቁስለት ማለት ነው። ይህ ሊያስከትል ይችላል። የሀሞት ከረጢት ሲቆስል የሚያስከትለው ህመም ከሀሙት ጠጠር ህመም የሚለዩበት መንገዶች አሉ። በመጀመሪያ የተነጋገርነው የሀሙት ጠጠር ህመም ብቻ ነው፣ ምንም አይነት ቁስለት ሳያስከትል ማለት ነው። የሀሙት ከረጢት ቁስለቱን ሲያስከትል ግን አንደኛው ህመሙ ረዘም ያለ ጊዜ ሊቆይ ይችላል። የሀሙት ጠጠር ህመም ከሰላሳ እስከ ስድስት ሰዓታት ሊቆይ ይችላል ብለናል። ይሄ ቁስለቱ ሲኖር ግን ከስድስት ሰዓታት በላይ ሊቆይ የሚችል ህመም ነው። ቶሎ ወደ ህክምና ተቋም መሄድ ያስፈልጋል። ሌላው የሀሞት ጠጠር ህመም ሲኖር የሆድ ህመም ቢሰማንም ግን ብዙ ጊዜ የህመሙን ትክክለኛ ቦታ ማግኘት ሊያዳግት ይችላል። አንዳንድ ታካሚዎች በጨጓራ ህመም መስሏቸው በእሱ የሚታከሙ ሰዎች አሉ። የሀሞት ከረጢት ቁስለት ሲሆን ግን የህመሙን ትክክለኛው ቦታ ኢብን በጣት ማመልከት ይችላል ማለት ነው። እዚችጋ ተብሎ በጣት ማመልከት የሚቻል በጣም ከበድ ያለ ለረጅም ሰዓታት የሚቆይ ህመም ይሆናል። ሌላኛው ከዚሁ ከሀሞት ከረጢት ቁስለት ጋር ተያይዞ ትኩሳት፣ መንቀጥቀጥ፣ ብርድ ብርድ ማለት፣ ማስመለስ ይኖረዋል ማለት ነው። ሌላው የሀሞት ቧንቧ ወይም ደግሞ ቱቦ ቁስለት ነው። ይህም ጠጠሩ ከሀሞት ከረጢት ወጥቶ በቧንቧ ውስጥ ሊከማች ይችላል። በምስሉ ላይ እንደምትመለከቱት ከከረጢቱ ወጥቶ ወደ ታች ቱቦውን ሊዘጋው ይችላል። ይህም ደግሞ የሀሞት መተላለፊያ ዋና ቱቦ መዝጋት በጉበት ላይ ጉዳት ሊያደርስ ይችላል። ሌላው የአይንና የሰውነት ቢጫነት ሊፈጠር ይችላል። የሀሞት ከረጢት ካንሰር በጣም ሲቆይ ምናልባት ወደዛ ምን ሊፈጠር ይችላል? የአንጀት መታጠፍ ወይም በወል ኦብስትራክሽን የምንለው ሊከሰት ይችላል። እንዲሁ የጣፊያ ቁስለት እና መቆጣት የምንለው ወይም ፓንክሬታይተስ ሊከሰት ይችላል። እንዲሁም የሀሞት መፍሰሻ ቱቦ ኢንፌክሽን ወይም ደግሞ ኮላንጃይተስ ሊፈጠር ይችላል ማለት ነው። ስለዚህ የጋልስቶን ወይም ደግሞ የሀሞት ጠጠር የምንለው ኮምፕሊኬሽኖች ናቸው ማለት ነው። ይህ ሳይፈጠር ቶሎ ወደ ህክምና ተቋም በመሄድ ያለበትን ሁኔታ በደንብ መከታተል ያስፈልጋል። ከዚህ የምንመለከተው የሀሞት ጠጠር ህክምና ነው የሚሆነው። የሀሞት ጠጠር ህክምና የሚወሰነው እንግዲህ አንደኛ ታካሚው ባሉበት ምልክቶች ነው። ታካሚው ምን አይነት ምልክቶችን እያሳየ ነው የሚለውን የምንመለከት ይሆናል። ሌላኛው የምርመራ ግኝቶች ናቸው። ቀደም እንዳልነው በደም ምርመራ የሚገኙ አሉ፣ በአልትራሳውንድ የሚገኙ አሉ። እነሱን ላይ ተመርኩዘን የምንወስነው ይሆናል። በተጨማሪ ደግሞ ከሀሞት ጠጠር ጋር ተያይዞ የሚመጡ ችግሮች መኖራቸውን አለመኖራቸውን ከታየ በኋላ ነው ወደ ህክምና አማራጮቹ የትኛው ነው የተሻለም የሆነው የሚለውን የሚወሰነው። ብዙ ታካሚዎች ለሌላ ህመም መጥተው አልትራሳውንድ ሲነሱ በአጋጣሚ የሀሞት ጠጠር የሚገኝበት ሁኔታ አለ። ይህም ምልክት ካላሳየ በቀጠሩ በመስጠት ወይ ምልክቶቹን ሲያይ እንዲመጣ በመንገር ልንሸኛው እንችላለን። ሌላ ይሄ የደም ምርመራ ሌሎችንም ነገሮች ካየን በኋላ ማለት ነው። ነገር ግን ምንም ምልክት ባያሳይም ደግሞ የሰውነት የመከላከል አቅምን የሚቀንሱ ህመሞች እንደ ኤች አይ ቪ ኤድስ፣ የስኳር በሽታ እንዲሁም ሌሎች ተጓዳኝ ህመሞች ካሉ ተያይዞ የሚመጡ ችግሮችን ለመከላከል ሲባል ቀዶ ጥገና ሊደረግ ይችላል። ሌላኛው ምልክቶች ካሉት ወይም ደግሞ ከሀሞት ጠጠር ጋር ተያይዞ የሚመጡ ችግሮች ካሉ ደግሞ በቀዶ ጥገና የሀሞት ከረጢቱን ማስወጣት ሊያስፈልግ ይችላል ማለት ነው። በአጠቃላይ ግን የምናየው ህመምተኛው ምልክት አለ ወይስ የለውም፣ ተጓዳኝ ህመም አለው ወይስ የለውም፣ ከሀሞት ጠጠር ጋር ተያይዞ የሚመጡ ችግሮች አሉ ወይስ የለውም የሚለውን መለየት ያስፈልጋል። በዛሬ ቪዲዮችን ስለ ሀሞት ጠጠር ምንነት፣ መከላከያ መንገዶቹን፣ አጋላጭ ሁኔታ፣ እንዲሁም ህክምናውን ከሌላ ህመም የምንለይበትን ምልክቶች ተነጋግረናል አይተናል። ይህ በዚህ ቪዲዮ ጠቃሚ ነገር እንዳገኛችሁ ተስፋ እናደርጋለን። ይህ ቪዲዮ ከሌሎች ሊደርስ ሼር ማድረጉን አይዘንጉ። እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። የተለያዩ ጥያቄዎች ካሏችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልን። ስለዚህ የህመም አይነት ቪዲዮ ይሰራልን የምትሉትንም ደግሞ በኮመንት መስጫ ሳጥን ውስጥ ማስቀመጥ ይችላሉ። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እናመሰግናለን። አብሬያችሁ የነበርኩት ዶክተር ስመኝ ተስፋዬ ነኝ። በሌላ ቪዲዮ እስከንገናኝ ሰላም ቆዩ።